ከአማራ ፋኖ ብሔራዊ ኃይል ሶስተኛ ጎጃም አገው ምድር ክፍለ ጦር ቢትወደድ መንገሻ ጀንበሬ ብርጌድ እየተላለፈ የትግል ጥሪ የእኛ ትውልድ ሳያሸንፍ በፍጹም ወደ ኋላ ላይል ተማምሎና ትምክህቱን በፈጣሪው አድርጎ በየቀኑ ብቻ ሳይሆን በየሰዓታት ልዩነት የሚገርም የትግል እድገት በሚታይበት የአማራ የአዲሱ ትውልድ አዲስ አብዮት ላይ አኩሪ ድሎችን እየተቀናጀ ወደፊት ብቻ እየተጓዘ ይገኛል። ብርጌዳችን ቢትወደድ መንገሻ ጀንበሬ ብርጌድም በስምንት ክላሺዎች ተመስርቶ ዛሬ ትላልቅና እጅግ ዘመናዊ የተባሉ የቡድን መሳሪያዎችን ታጥቆ በየትኛውም ቁመና ለሚመጣ የጠላት ኃይል ዝግጁ ሆኖ ይገኛል። በቅርቡም አጠቃላይ የጠላት ድምሰሳ የማጥቃት ሥራ ለመስራት በክረምቱ የእኛ ነው መንፈስ ተዘጋጅተናል። ስለዚህ አንደኛ ለአድማ ብተና ሚሊሻ፣ ፖሊስና ሰላም አስከባሪዎች ብልጽግና የተባለው ሁለበል ስርዓት አማራን ከአማራ አጨራርሶ ዙፋኑን ማጽናትና መንበሩ ሲደላደል እናንተን እንደ አማራ ልዩ ኃይል ለማፍረስ እንደተዘጋጀ እናውቃለን። ስለዚህ ለዚህ ስርዓት አጉል መስዋዕትነት እንዳትሆኑ አማራዊ ጥሪ እናደርጋለን። ወደ ፋኖ ለምትቀላቀሉ ሁሉ ሀ የመሳሪያችሁ ዋጋ ይከፈላችኋል። ለመሳሪያውን ይዞ ቤቱ መቀመጥ የፈለገ እንደፈለገው ማድረግ ይችላል። አመርኋ ብርጌዳችንን መቀላቀል የፈለገ መሳሪያውን ሽጦ ብርጌዱ ሌላ መሳሪያ ስታጥቆት መቀላቀል ይችላል። መ. መሳሪያውን ይዞ ወደ ሌላ ቦታ መሄድ የፈለገ ከነ መሳሪያው ወደ ትውልድ ቦታው እንሸኘዋለን። ሰ. እስካሁን ከአገዛዙ ጋር ሆኖ በህዝባችንም በተቋማችንም ላደረሰው በደል ፍጹም የቅርታ ይደረግለታል። ሁለተኛ ለምልስ የሰራዊት አባላት በተለይም የቡድን መሳሪያ ተኳሾች፣ ዙ 23 ሞርተር፣ ዲሽቃ፣ ሹተር ብሬን እንዲሁም አርፒጂ ላውንቸር ተኳሾች ጊዜው አሁን በብዙ የምታስፈልጉን ሰዓት ስለሆነ ወደ ብርጌድ ማዘያችን እየመጣችሁ ትመዘገቡ ዘንድ ጥሪያችንን እናስተላልፋለን። ሶስተኛ፣ ለመላው ህዝባችን በሙሉ ልባችሁ የደገፋችሁ ትግል አሁን ወደ ድል ጎዳናው እየገሰገሰ ስለሚገኝ የተለመደውን ድጋፋችሁንና አለኝታችሁን አጠናክራችሁ እንድትቀጥሉ ማሳሰብ እንወዳለን። ክፋት ለማንም፣ በጎነት ለሁሉም። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ። ቢትወደድ መንገሻ ጀንበሬ ብርጌድ ዳንገላል